የወንድማችን ሚስት ጭፈራ ቤት ምን ትሰራለች? እዚህ መካከል እንግዲህ ከነዚህ ልጆች ጋር ስንት ሰው እንደሚወልድ ታውቃላችሁ። ታዲያ እሷ ጭፈራ ቤት ሄዳ እንደዚህ ፈታ ዘና እምትል ከሆነ፣ እንደዚህ ሰው የምትገናኝ ከሆነ ለቡሮክ ሲሆን ታዲያ ምንድን ነው? ለወንድ ለዛውም፣ ወንድ እኮ ከብዙ ሰው ጋር ይገናኛል። ሴት ልጅ ሳትሰተር ወንድ ልጅ ሰተር የምትሉት አሁን እናንተ ማናችሁ ቤተሰቦች? ሃይሚ እዚህ ጭፈራ ቤት ከእንትና ጋራ ከቢዚ ጋራ አድርገው እንዴ! ሴት እንዴት ጭፈራ ቤት ትገባለች? ለብሩክ እንዴት ጭፈራ ቤት ይሆናል? ስትሏል ነበር ባለፈው። ዛሬስ ለምን ዝም አላችሁ? ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? በአዲስ ዜና መጥተናል። አዲሱ ዜና ምንድን ነው? እሱም የታደሰ ልጅ ጭፈራ ቤት ናት። ምንም ችግር የለውም፣ መብቷ ነው። ዘናፈታ ማለት መብቷ ነው። በገንዘቧ ነው፣ በራሷ ነው የምትኖረው። ማንም አያኖራትም፣ ማንም አያገባውም። ነገር ግን እሷን ባላየ ማለፍ የአለማየሁን ልጅ ማሽቆጥቆጥ አይቻልም። እሺ የአለማየሁን ልጅ ማሽቆጥቆጥ አይቻልም። እሱ እንዲያውም ወንድ ነው። ወንድ ልጅ ለቀቅ የምታደርገውን ሴት ይወዳል። ገና ካሁኑ፣ ገና ሳይጋቡ ገና ቀለበት ሳያደርጉ፣ ገና እፈቅርሻለሁ ሳይባል ከሴት ጋ ነው ከሴት ጋ የቸው ነው እነዚህ ሁሉ ሴቶች መሃል እሷ ይ ምን ምን ትሰራለች? እነዚህ ሁሉ ሴቶች መሃል እነዚህ ራቁታቸውን ሴቶች ምን ምን ታደርጋለች? እነዚህ ውስጥ እሱም አለ ማለታቸው አይቀርም። እሱም አለ ማለታቸው አይቀርም። መቼም ማለት ነው ግን አላየነውም። እሱን ሙሱን ያየናት እሷን ነው። ደግሞ ካሜራውን ድብቅ ትላለች። በእርግጥ የወንድሞቿ ጓደኞች ናቸው፣ እነ ቤዚ፣ እነ ጽጌ፣ እነ ዳኒ ጓደኞቻቸው ናቸው። ነገር ግን በአለማየሁ ልጅ ላይ አፋቸውን የምትከፍጡ ሰዎች ማለት ነው። ሰብሰብ ማንን ወገናችሁ ነው የምትናገሩት? ለሀይሚ እያሰባችሁ ከሆነ እሷም እንደዚህ አይነት ነገር እያደረገች ነው። እሷን ለምን አትናገሯትም? እሱም ብቻ ምን ነው ምን አደረገ? የአባታችሁ ነፍስ ገዳይ ነው እሱ ብሩክ አለማየሁ? የአባታችሁ ነፍስ ገዳይ ነው? ወይ ላቢ ቢመጣ እኝኝኝ ጥሉበታላችሁ። ቲክቶክ ላይ ይመጣ ቪዲዮ ይዞ ቢመጣ እኛ ትላላችሁ። ኢንስታግራም ላይ የሆነ ነገር ላይክ ካደረገ ለምን ላይክ አደረግ። እናንተ ናችሁ እንዲህ የሱን ሕይወት የምትኖሩለት። ከፈለጋ ሴት ጋር የመኖር መብት አለው። እሷም ከፈለገችው ወንድ ጋር የመኖር መብት አላችሁ። ምንድን ነው እንደዚህ ቁርጥ አርጋችሁ በቃ፣ የሆነ እንደ ወገብ ቅማላችሁ ያዝ ያደረጋችሁት ምንድን ነው? እስኪ ምን ነው ምን ነው ቃል ምንድን ነው እንደዚህ ያዙኝ ልቀቁኝ የሚያደርግሽ ይኸውልሽ ንግስትሽ ጭፈራ ቤት ነው ያለችው። ጭፈራ ቤት ከዚህ በላይ ማስተማመኛ ምን ነገር አለ? እኔ ለምን ሄደች? አይደለም ትሂድ፣ መብቷ ነው፣ እድሜዋ ነው። ነገር ግን እናንተ እሷ ሴቷ በዚህ ልክ እንዲህ እየሆነች እናንተ ለወንድ ልጅ ምን አሽቃበጣችሁ? ምን አሽቃበጣችሁ? ምነው ወንድ ብቻ በቃ ብሩክ ብቻ ነው በኢትዮጵያ ወንድ ያለው? ከሀይሚ ሌላ ሴት አይቀርብም? ምን ነው አላቸው? የፈለጋትን ሴት ይሄ ህዝብ የፈለገውን ሴት ይቃ የፈለገውን ሴት እንደፈለገው እናንተ ናቸው እንዴ የምትኖሩለት? የናንተ ኑሮ አይደለም። ይኸው እሷ ምን ትሰራለች እዚህ ውስጥ አሁን ከነዚህ ውስጥ አሁን ምን አላት እሷ? ምንም የላትም። ይታውቃቸዋለች። የእሷ ግሩፖች እነ ፍጼ፣ እነ ሄኖክ፣ እነ ሳምሬ፣ እነ ሚኬ እነዛ ናቸው። እዚህ ቦታ ላይ ምን ትሰራ? የፊልም ልታወጣ? ዘፈን ልታወጣ? ምን ያዙኝ ደግሞ ምነው፣ ያዙ ይልቀቁኛል። እናንተ ራሳችሁ ናችሁ የያዙ ይልቀቁኝ እያላችሁ በልጁ ላይ የምትከፍቱት ጦርነት። እኛ ጦርነት መክፈት ያቅተናል፣ እንዲ ያቅተንም እኮ ግን እንከባበር። ነገ ጠዋት ደግሞ ይገናኛሉ። ክፉ ደግ መነጋገር አያስፈልግም ብለን ስንላችሁ ልክ እንደ ቃልዬ አይነት ክፍታፍ አፋችሁን እየወጣችሁ አፋችሁን ሞልታችሁ አፍ መክፈት ጀምራችሁ ምን ነው። እኛም እኮ መናገር እንችላለን። እናክብር ብለን ነው እንጂ መናገር እንችላለን። እያንዳንዷን ነገር አይተን እንዳላየ የምናልፈው እኮ ለዚህ ነው የብሩኬን አንድ ነገር ስታዩ ማለት ነው ስቶሪ ሳይቀራችሁ ሁሉ ነገር ሳይቀራችሁ ተፖስት አላችሁ ሀይሚ ሳይሆን ነገር ስታዩ ታለባብሳላችሁ ሚስጥራችሁ ሲወጣ ግብግብ ትላላችሁ ሁሌ ልጅነት የለም ሀይሚ እኳ አደገች ካሁን በኋላ አድጋ ለች ከአሁን በኋላ የፈለገችውን ነገር የማድረግ መብት አላት። እሷ እንደዚህ እየተላላጠች ብሩክን መታ ይላላጥብኛል፣ እኔ ቁጭ ብዬ የምጠብቀው ይመስለኛል። ሲያጣኝ ይገባዋል። ወይኔ ምንድነው? አንቺን ሲያጣሽ እሱ ምን የወለደልሽ ልጅ አለ? እንዲ? ያለቅስበታል? እንዲ ጥለሽ ወይስ ትሄጂ? ምን ይሆናል? እሱ ምን ይሆናል? ሲያጣኝ ይገባዋል። ምናምን በስመ አብ ወልድ። ኧረ ምን ነው ከእናቱ የሚል ይመስለሽ? እንዲ እናቱ ከእናቱ እንኳን ተለይቶ አዲስ አበባ እየኖራል ምን ይሄን አለ እንደው፣ እንደዚህ የሚያከብር ሴት አልወድም። ይቅርታ አድርጉልኝና ቤተሰቦች፣ እኔ አልወድም። ሲለየኝ ይገባዋል። ስትለየኝ ስትል ላይኝ ታውቀዋለህ። ረረረረ እንዴ! ይሄን አልጠጦ ነው እንዴ የምጠባው? ብሩክ በሀይሚ እጅ ማለት ነው። ስለዚህ ማለት ነው ሁሉሽም ቆፍጠን ያለ ንግግር ስትናገሪ ባላንስ ያለ ነገር ስትነጋገሪ እኛም ምን እንናገራለን። እንደው ቃልዬ እንደው በዚህ አጋጣሚ እንኳንም እንደዚህ አይነት ሞራ ሰጠሽኝ። እኔ በጎቹን አክብሬ እንዳይናደዱ አልንካቸው እያልኩኝ ውስጤ እየነደደ አልናገርም። የውስጤን ዘርግፌ ተናግሬ ያቦጠ ፈንዳ። ሴት ልጅ አሁን ጭፈራ ቤት ምን ትሰራለች? እነዚህ ራቁታቸውን ከሚሄዱ ሴቶች ጋር ምን ትሰራለች? ባይዘወይ እነ ቤዚ ራቁታቸውን ቢሆኑም በጣም ክብር ያላቸው ናቸው፣ ራሳቸውን የሚያውቁ ናቸው። ከሀይሚ ጋር ይወዳደሩ። ምክንያቱም የሀይሚ ቫሊው ሌላ ነው፣ የእነዚህ ቫሊው ሌላ ነው። እነዚህ ብዙ ነገር አይተዋል። እነሱ ጋር ምን ትሰራለች? ምን ልትማር ነው እነሱ ጋር ሄደችው? እስኪ ንገሩኝ፣ ንገሩኝ። የእናንተ ቀብራራ፣ የእናንተ ጀግና ምንም አታውቅም። የአለማየሁ ልጅ ብቻ ነው የፈለገበት ሄዱ፣ የፈለገውን ሴት የፈለገውን የሚይዘው። የእናንተስ ንግስት? እስኪ ንገሩኝ ለማንኛውም ይኸው ንግስታችሁ ጨፈራ ቤት ነች ይመቻችሁ